እኔ ለሱ ኔ በቃ ነሳነ ፈልገው ፋይሉ ለመቅደስ ለምን ሰጠው? ታውቂያለሽ በልጇ ነው እያስፈረረሻት ያለሽው። እንደዚህ ደሞ ለቤት ነሽ እንጂ ሴት ነሽ፣ ነገሮችን ቢያንስ እንደ ሴት ማሰብ ትችይ ነበረ። እና መቅደስ የተገናኘበት የራሳችን ምክንያት አለ ገባሽ? ደግሞ ሌላ ነገሮችን ለማስተካከል ብቻ ነው። ምን ማለት ነው? ምን ማለት ነው?

ነበረ ሀብትሽ፣ ነገሮችን እስከማስተካከል ድረስ ይሄ ፋይል ከእጅሽ እንዳይወጣ ብሎኛል። ሶልቭ ለማድረግ ሆነ። መጀመሪያ እህትን ነው መቅጣት ያለብህ። ገባ። ብዙ ነገር እያልኳት ነው። እያደረክ ነው። አሁንም ቢሆን እኔ ላይ። ሰላም፣ ውድ ቤተሰቦቻችን፣ የረዱና የነፂ ቤተሰቦች ትላንትና የተፈጠረውን ነገር አይታችኋል። በጣም ደብሮኛል። እኔም ይህንን ነገር እሷም ነፂም ስትጎዳ ቤተሰብ ነኝ እና አያስችለኝም። እና ያንን ነገር ስሜታዊ ሆኜ እንደዛ ያደረኩት ብዙ ነገር ብቻ እንጃ እንዴት ብዬ እንደማስረዳችሁ አላቀም። በዛን ሰዓት ላይ ይህን አይነት ነገር ይፈጠራል ብዬ አላሰብኩም። እሷ ኪንዶ ገብታ እንደዛ ሆና ሰንበሪ ብዙ ነገር ሆና የወጣችሁ ያንን ነገር ሳይ በጣም ስሜቴን መቆጣጠር አልቻልኩም። ያው እንደ ቤተሰብም እንዳቦትም እናንተ በእኔ በኩል ብትሆኑ፣ እናንተም ይህንን ነው የምታደርጉት። ማናችሁም ይህንን ከማድረግ ወዲያው ላይ አትሉ። ብቻ ግን ሁሉ ነገር የሚደብር ነበረ እና እኔ አሁን ዛሬ የመጣሁት ረዱንም ጠርቻታለሁ ረዱንም መጺውን ጠርቻለሁ ሁለቶቹን አንድ ላይ አርጌ ማውራት ስለምፈልግ ነው። ብዙ ነገር አለ፣ ብዙ የተደበቁ ነገሮች አሉ እና ደግሞ ከዚህም ላይ ደግሞ መቀረፍ ያለበት ነገር ነፂ ከአብርሃም እንትን ላይ እንድትወጣ አላደርጋት ስለፈለግኩ ነው። ነፂ ከዚህ በኋላ ስለ አብርሃም አይመለከታትም። አብርሃም በቃ የራሱ ኑሮ መኖር አለበት፣ ነፂም የራሷ ኑሮ መኖር አለባት፣ መቅደስም የራሷን ኑሮ መኖር አለባት። ረዱም እንደዛው ረዱም መሀል ላይ ገብታ መበጥበጥ እንደሌለባት፣ ነፂም እንደዛው በቃ ሁሎቹም የየራሳቸውን እንትን ማድረግ እንዳለባቸው ነው ውስጤ አምኖበት የመጣሁት። ይሄ ነገር ነው ሁሉንም ሰው እያባላ ያለው። ነፂ በቃ ጭራሽ በጣም አበዛችሁኝ። እኔ እንደ ፋሚሊ ስቆጥ እንደ ቤተሰብ ስናገር በጣም የሚደብር ነገር ነው። ይህን ነገር እኔም ከሱ አልጠብቅም። በቃ አብርሃም የራሱ ኑሮ ይኑር፣ ነፃነትም የራሷን ኑሮ ትኑር። እዛ ላይ ቤተሰብን ማሳቀቅ ምን ማለት ነው? ይሄ ሁሉ ነገር መከሰት የለበትም ብዬ ነው እኔ። እንደኔ ማም ነው ፋሚሊ። በእኔ በኩል ብትሆኑ ምን ታደርጋላችሁ? ያንንም ልጅ እንደዛ ያደረግኩት ያው በቃ መጺን እንደዛ ሆና ሐኪም ቤት ገብታ ራሷን ስታ ብዙ ነገር ሆናለች ነፂ። በነገራችን ላይ ግን ያንን ነገር በቃ አላ ያ ነገር ስሜታዊ አድርጎ ነው ልጁን እንደዚያ ላደርግ የቻልኩት። ለዚህ ደግሞ መንስኤ ያው ይፈታል ብዬ ነው ማስበው፣ ረዴት ጋ ነው ይመስለኛል። ይሄ ነገር ሁሉ የሁሉም ሰው ችግር ያለው ረዴት ጋ ቢፈታ ይመስለኛል። ረዴት ስትመጣ ፋሚሊ ከእሷ ጋር ሆነን የምናወራው ብዙ ነገር አለ። አሁን ረዴትን እየጠበቅኩ እያለ ነው። እናንተን እስከዛ ትንሽ ላውራችሁ ብዬ ነው እንትን ያልኩት። እና በጣም ይደብራል። ላደረኩት ነገር ደግሞ እናንተንም ሶሪ ጠይቃለሁ። እና መቅደስን ደግሞ ከዚህ ውስጥ ማውጣት አለብኝ። በቃ ሁለተኛ ድጋሚ ማለት ነው ዞር ብላ አብርሃምን ማሰብ እንደሌለባት፣ በቃ ወደዛ ዞር ብላ ማሰበው ምንም ማለትም እንደሌለባት ነው። ውስጥ የሚያም ነው። እኔ እንደ ፋሚሊ፣ እናንተም ይህንን ነገር ትደግፉታላችሁ ብዬ ነው የማስበው። በቃ አብርሃምም ሩታም የራሳቸውን ኑሮ ይኑሩ ነፂም የራሷን ኑሮ ትኑር፣ መቅደስም የራሷን ኑሮ ትኑር። ከዚህ በኋላ ላለው ማለት ነው ስለ አብርሃም እንደዚህ ነው እንደዚህ ነው ምናምን ምናምን ነገር አያስፈልግም። በቃ ሁሉ ነገር አቅጣጫ መያዝ አለበት። ነፃነትም ስርዓቷን ይዛ እንትን ማለት አለበት። ለዚህ ሁሉ ምክንያት ማለት ነው እንትና፣ መቅደስንም ነፂንም እንዳያችሁ የሚበጣበጡበት ሁሉ ነገር ያለው ማለት ነው። ለዚህ ሁሉ መንስኤ ማለት ነው ረዴት ነች ረዴትን ደግሞ ጠርቻት አለው። ረዴትን ደግሞ አውርቻት ማለት ነው የሚፈጠረው አብረን እናያለን። ከዛ ደግሞ በተረፈ ማለት ነው ያው አብረሽን እንትን ማለት ስላለበት የራሱ ኑሮ መኖር ስላለበት እና ደግሞ ማለት ነው እኔ እንደ ቤተሰብ ማገዝ ያለብኝ ቦታ ማገዝ እንዳለብኝ ነው ውስጥ የሚያምነው ሁለተኛ ነገር ደግሞ ማለት ነው አብታሙን አልተመቸውም። በቃ ምንም ነገር ሊያደርግ ስላልቻለ ምን አብታሙን ወክዬ ማድረግ ያለብኝን ነገር ማድረግ እንዳለብኝ ነው። እና ፋሚሊዎች ያው በቃ አላረ ከዚህ በኋላ ችግሮቹ እንዳለ ሶልቭ እንደሚደረጉ አምናለው። ነፂም ከዚህ በኋላ አብርሃምን ታስባለች ዬ አላምንም። መቅደስም ይመስለኛል እንደዛ ነው ይቀጥላል። ረድትም ደግሞ መስተካከል ባለባት ነገር ትስተካከላለች። የደበቀችው ፋይል ማውጣት አለባት። ይህ ሁሉ ነገር ያመጣው የትላንትና ያ ሁሉ ነገር የተከሰተው በረዴት የተነሳ ነው። ረዴት ያንን ፋይል ባደብቅ ይህ ሁሉ ነገር አይመጣም። ያንን ፋይል ደብቀ ነው ለዚህ ሁሉ ነገር ለዚህ ሁሉ ጦስ የበቃ ነው። ይሄ ነገር እኔ እንጃ። ኧረ በጣም ይገብራል። እኔ ረዱ እንደዚህ ታረጋለች ብዬ አስቤም አልምም አላውቅም ነበረ። እሷ ላይ ሙሉነት ነበረኝ፣ ግን ምን ያደርጋል ፋሚሊ እንደዚህ ያርጋለች ይመስለኛል። ስትመጣ አብረን እናያለን። ነፂ እየመጣች ነው

ያው በቃ ከዚህ በኋላ ላለ ነገሮች ችግሮቻችንን ሶልቭ እያደረግን መሄድ እንዳለብን ስለማመና እና ደግሞ ሲቀጥል ማለት ነው አንቺ ከዚህ በኋላ ላለ ወደ አብርሃም ማለት ነው ዙር ብለሽ ማየትም ምንም ማለትም እንደሌለብሽ ስለማመን ነው። በዚህ ነገር እንደምንስማማ እርግጠኛ ነኝ። አይ ስጀመርኩ ከተውኩኝ ቆይ እንደዚህ አይነት ነገር ስለ አብርሃም ምላምን ምንም ያደረኩት ነገር የለም። አሁንም እንደገና እየዋሸሽው ምናምን ሳይሆን የተፈጠረውን ነገር ሳቃለ ትናንትና ማይሆን ነገር ነው የተፈጠረው። ያ ደሞ የሆነው በመቅደስ ምክንያት ነው እንጂ ሌላ ምንም ሌላ አዲስ ነገር የለውም። እንትን ነው ግራ ገብቶኝ ነው ዛሬ ድንገት ተነስተ እንደዚህ ከብራ ቱ ምናምን ስትለኝ ለዛ ነው። ይኸውልሽ፣ ከዚህ በኋላ ማለት ነው ነፂ ወደ ራስሽ ህይወት መመለስ አለብሽ። አንደኛ ነገር የምመክርሽ ማለት ነው እንደት አላቅም በቃ እንደዛ እናሽም ሳይሽ ማለት ነው። በቃ የራስሽ ኑሮ ኖሪ፣ አብርሃምን ልቀቁት ሁላችሁ ማለት አይ ለሱ እየወገንክ ከዛ እኔ ኢግኖር እያደረክ እንደሱ እያልኩሽ አለም መ በዚህ አይነት መቼም ልንግባባ እንችል እኮ አይደለም ማለት እኔ እንደዚህ ያልክበት ምክንያት ምንድን ነው? ስጠረኝ የመሰለኝ ምንድን ትላንት ስለተፈጠረው ነገር ወይም ማስተካከል ያለብን ነገር ካለም ምናምን ስለሱ የምናወራ ይመሰለኝ እንጂ ድንቅ የተነሳ ከአብርሃ ሚወት እንደዚህ ምናምን ትለኝ አልመሰለኝም። እሺ ነፂስ፣ ትላንትና የተፈጠረበት ምክንያት በምንድን ነው? ይሄ ሁሉ ነገር የሆነ ነገር ባይኖር ይሄ ሁሉ ነገር ይመጣል? ሲ አንቺ ራሱ ተናገሪ፣ ይመጣል አይመጣም? ስለዚህ ማለት ነው ያለው ነገር ችግራችንን ሶልቭ አድርገን መቀረፍ ያለበትን ነገር ቀርፈን ወደ ኑሯችን እንመለስ። ማስተካከል ያለብን ነገርም ካለ ከመቅደስ ጋር ከዛ ከረዲት ጋር ከሁለታቸው ጋር ለችግራችን አሁን አይደለም። እኔ ያደረጉኝ ነገር ሳቃለፍኩ አቃለሁ። የተፈጠረውን ነገር ትክክል ባይሆንም እኛ የሚያደረግነው ነገር እነሱ የሚያደርጉት ነገር ትክክል አይደለም፣ ግን እኔ የወሰዱብኝ ነገር ስላለ ነው እንደዚህ ያደረኩትኝ። ገብቶሃል? ነግረ ያለው ለአንተ ነግረሽኛለህ። ለረዲት የሰጠኋትን ፋይል ረዲት ለመቅደስ ሰጥታለች። እኔ ማለት መቅደስንም እንደዚህ ያረኳት ምክንያት አለኝ። እኔ ሌላ ሰው አደረግኩኝ። ይሄ ነገር መምጣት አለበት ወይ ነው እንጂ ይህ ሁሉ ደረጃ ላይ አንደርስም ነበር እኛ መጀመሪያውኑ ማለት ነው። ምክንያቱም እሷ መስጠት ካልፈለገች ኮ ለእኔ መስጠት ይችላለች የሩታ ፋይሉ አይደለ? ከዛ እኔ በፈለኩበት መንገድ የፈለኩትን ነገር ማድረግ ይችላለ ያ ፋይል ማለት እኔም ብቻ አይደለም የሚጎዳ ብዙ ሰው ነው የሚጎዳው። ገብቶሃል? ያን ፋይል ለእኔ ብሰጠኝ ይሄን ነገር አላደርግም ነበር እኔ። ከዛ ደግሞ መቅደስ ወንድሟን ይዛ መታ እንደዛ። ወንድሟንም ሌላ ታሪክ ውስጥ እሱንም መጉዳት አይጠበቅም። አንተም ገብተህ ከአንተም ሌላ ታሪክ ውስጥ ነው ያስገባው ገብቶሃል? አዎ። ስለዚህ አይደለም እኔን እኔን ስህተተኛ አድርገህ ብቻ አትቁጠረኝ። እየቆጠርኩሽ እኮ አይደለም። ይሄንን ነገር እሺ፣ እንዴት ነው ሶልቭ ማድረግ የምንችለው? እኮ ፋይሉን ተቀበልልኝ በቃ። ግን አንተ ለምንድን ነው የጠራኸኝ? እኔማ የፈለግኩሽ ለፈለግኩሽ ነገር ነው የጠራሁት። እንግዲህ መጨረሻ ላይ ማወቅ ያለብሽ ነገር ታውቂያለሽ። አሁን እንደዚህ እንደዚህ ነው ብዬ አልነግርሽም። ማወቅ ያለብሽ ሰዓት ላይ ማወቅ ያለብሽ ታውቂያለሽ። እሺ፣ ከዚህ በኋላ መቅደስንም እንዳላገኛት እኛም በቃ እንዳንበጣበጥ ሌላ ነገርም እንዳይመጣ፣ ከዚህ በኋላ ምክንያቱም ልጁን ታሟል። በዚህ ምክንያት ለምን አንተን ሌላ ነገር ውስጥ አስገባሁ? እኮ እኔ ከሱ ጋር ተጣላችሁ፣ አይደለም በቃ ይሄ ነገር ይቀርና ፋይሉን ብቻ ተቀበልልኝ። ለኔ ብላኛለች ልጁ ባልሹ መንገድ ማለት ነው ልጁን ማለት ነው። እኔ ምንም በማድረግ ማለት ነው ልጁን ለመካስ ዝግጁ ነኝ። መጽ አንደኛ ትላንትና ከትላንት ወዲያ በተፈጠረው ነገሮች በጣም ስሜታ ይሆኝ ነው። እነዛ ስላደረጉሽ በጣም

እኔ ማለት ነው እሳት ከሚመናገር አልፈልግም። ዝም ልበልሽ፣ ዝም ልበልሽ በቃ። አንተ የፈለክበትን ጉዳይ ንገረኝና ማለት ነው ምንም ሳስቀንሽም ሳጨምሪም ነው። ምን ነግሪኝ፣ እኔ ውሸት እንደማለት ለምን ኢንስታ እንደዚህ ዝም ሳጨምሪ ሳቀድሽ ነው በምጠይቅሽ ጥያቄ። ምን ሌላ በጀርባ መጠየቅ ትችል ነበር አይደል? እኔ ችግር አለው ብለክ በየጊዜው እየመጣች ምን እንዳደረገች። እሺ አንተ ስላልገባህ እኮ ነው። እሺ አላጆ፣ ወይስ አሁንም ለሷ ያገዝከኝ፣ እኔም ለመጉዳት ነው የመጣው? አይ እንደዛ ከሆነ ነገር የለም፣ ችግር የለም። በነገራችን ላይ ማለት ነው ረዱ፣ ነፂ ስትጎዳ ማየት ደስ አይለኝም። ችግር የለም፣ እኛም ወንድም አለን እኮ። እኛ ምን ከሚከላተ ነው አሁን። ሌላ ሰጣ ገባው ውስጥ ምን ይሆናችሁ ነው? ምን ይሆንሽ ነው ረዱ? ረዱ አሁን እኮ ነገሩን እያዞርሽው ያለሽው አንቺ ነሽ። እሷ ምንም አላለችም። ዝም በይ። በጣም የድሮ እንደዚህም ደግሞ ነፃነት ለመመለስ ከሆነ በጣም እየደከምክ በማይሆን ነገር ረዱ እስኪ በእናትሽ እስኪ አፍሽ እንዝጊው እሺ ዝም እላለሁ አሁን ወደ መጣበት እኔን ወደ ጠራበት ጉዳይ ግባ ከዛ በኋላ አዳምጣለሁ ከዚህ በላይ መቆየት አልፈለግም እኔ የምሬ ነው ስለኛ ደደ ማደርገውን ነገር አላውቅም እሺ ቀጥል አሁን ለምጠይቅሽ ጥያቄ ማለት ነው ሳቀንሽም ሳጨምሪ ነው መንገር እንድትነግሪኝ የምፈልገው እሺ ፋይሉ አንቺ ጋ ነው ወይስ አንቺ ጋ አይደለም እኔ ጋ ነው እሺ ፋይሉን እኔ ጋ ነው ግን ደግሞ ሀብትሽን አናግሬው ነበረ። ቤተሰቦችም ያውቃሉ። ሀብትሽ ይህ ታጀራ ጀራስ እስከመመጣና ነገሮችን እስከማስተካከል ድረስ ይሄ ፋይል ከእጅሽ እንዳይወጣ ብሎኛል። ዝም በይ። ሀብትሽ እስከሚመጣ ነገራቶች ድብልቅልቅ ማለት አለባቸው ነው እሱ እኔን ምክንያት ማድረግ አትችሉም። የነፃነትና የመቅደስ መጣላት ምክንያት ፋይሉ እኮ ነው። ሲጀምር ሷ ገጥም ለምን ሰጥሻት? ለመቅደስ ለምን ሰጥሻት? ፋይሉ አንቺን አይመለከትም። አንቺ ጋር ነው ማለት እኮ ነው፣ አንቺ ጋር ነው። ስርዓት ይኑራቸው እንጂ አሁን አጫውቅ አልፈልግም። እኔ እኮ ነኝ የሰጠሁሽ። ሁልጊዜ መጨቀቅ አይሰማም እስከ ዛሬ ድረስ ማለት ነው። ረግሽ ምን እየተፈጠረ እንደሆነ አንተ ስላልገባ ነው። የፋይሉ ባለቤት ማን ነው? የፋይሉ ባለቤት ብቻ ማን ነው? ማንንም አይመለከትም። ይህ ፋይል ከሩታ ውጭ ማንንም አይመለከትም። አዳም ጠይቅ፣ እኔ ላውራለሁ። ይህ ፋይል የሚመለከተው ሩታን ብቻ ነው። ነፃነትንም አይመለከትም። ለሀብትሽ ሁሉንም ነገር ነግሩ ያለው ፋይሉን እሱ እስከሚመጣ ድረስ ለማንም አላሳይም። አይመለከትሽም። ዝም ብላ ነው በነገር ይሄ ሁሉ ሰው ማለቅ አለበት ነው

ያልሽ ፋይሉ ለመቅደስ ለምን እንደሰጠው ታውቂያለሽ? በልጃ ነው ያሰራራሽት። ምን ነገሮችን ቢያንስ ማሰብ ትችይ ነበረ። የራሳችን ምክንያት አለ። ገባሽ? ነገሮችን ለማስተካከል ብቻ ነው። ስርዓት ይኑርሽ እ ከእኔ የምታገኘው ፋይል አትኖርም። ገባችሁ አይደል? ረዱ ፋይሉ ለኔ ነው የምትሰጪው። እንዴት እታነቅያለሽ? እንጂ እንድትጮህብኝ አልፈልግም። አክብሬ እያናገርኩ ነው። ምንም አይመጣም። ይኸውልህ ከዚህ በኋላ ማለት ነው እንደዚህ እየተጨቃጨቃችሁ ቪዲዮ ይዛችሁ እንድጠሩም አልፈልግም። ከነቤት ሰዎችሽ አብረሽ ከምታመጫቸው ሰዎች ጋር ተይዘሽ ገደል መግባት ትችያለሽ። ምን ማለት ነው? እኔ ልቀበላት